ቭሎግ የዛሬው ስራዬ መጀመሪያው ጤፍና ማሽላ ማስጣት ነው። የወራስ ቤዛ እናዘጋጅ። አሰላሙ አሌይኩም ረህመቱላሂ በረካቱ ድና የተከበራችሁ የቻናል ቤተሰቦች እንደምናላችሁ እኔ ደህና ነኝ፣ አልሐምዱሊላ ዛሬ በአዲስ ነገር መጥቻለሁ። ቭሎግ እየሰራሁላችሁ ነው የምገኘው ማለት ነው። ዛሬ እንግዲህ ውሎዬን የጀመርኩት እህል በማስጣት ነው። ጤፍ እያሰጠሁ ነው እንደምታወኝ ማለት ነው። ጤፍ አሰጣሁ እንግዲህ ክረምት ከመግባቱ በፊት አንዳንድ ነገሮችን ማዘጋጀት አለብን ማለት ነው። በርበሬም ካለቀ ሽሮና በርበሬ እንደዚሁም ደግሞ የእንጀራ ህል ካለቀ እንደዚሁ ማዘጋጀት ስላለብን የእንጀራ ህል ለማስፈጨት እያሰጠው ነው የሚገኘው ማለት ነው። እንደምታውስ ጤፍ እያሰጣሁ ነው እና ማሽላ ማለት ነው። ማሽላም አስጥቻለሁ ማለት ነው። ቅልቅል ነው፣ እኔ ማስፈጨው። አብራችሁን ቆዩ። ላይክ ሸር፣ ሰብስክራይብ አይረሳ ሀባይቦች። ያው ካሜራ ራሴ ይበጀ ስለምቀርጽ ብዙም ላይታያችሁ ይችላል። እንደምታውስ ማሽላ ገዳሌት ይባላል ማለት ነው፣ ወይንም ነጭ ህል ይባላል ማለት ነው። ከገበሬ ነው የገዛሁት፣ በጣም ቆንጆ ነው። በቃ ስራዬን ከቀን በቀን አሳያችኋለሁ ብዬ ተስፋ አደርጋለሁ። ያው ግን ሁድን ነገር ለመቀረጽ ትንሽ ከባድ ነው ማለት በቃ ጊዜ አታገኙም። እና እንደምታየስ ማሽን ላይንም ጤፌንም ያው እያሰጠሁ እገኛለሁ። ጧት ነው ምክንያቱም ሌላው ወደ ጽዳት ምናምን እየጠበቁ ወፍ ምናምን እንዳይበላብኝ ጽዳቴን አጸዳለሁ ማለት። እንደምታወስ እንግዲህ ማሽን ነው በጣም ቆንጅዬ ነው ማለት ነው ማሻላ የሀገራችን እህል ነው ማለት ነው። ይህ ገዳሊት ይባላል በኛ አካባቢ፣ ወይንም ነጭ እህል ይባላል ማለት ነው እንደምታዩት። እና ያው ለካሜራው ጥራት በጣም ይቅርታ በእጄ ስለሆነ የምቀርጠው እና ነው እና አንድ ሁለት ቀን ፀሐያው መስመታት አለብኝ። ከዛም በኋላ ነው ማስፈጫው ማለት ነው። እንግዲህ ብዙ ጊዜ ወፍጮ ቤት ምናምን ካቀረጽኩኝ ያሳያችኋለሁኝ። እኔ ምናልባት ካልሄድኩኝ ላልቀረጽ ምችላለሁ ማለት ነው። እንዴት አያችሁት? እና እንደምታዩት ህሌ ማለት ነው፣ ነቀዝ መብላት ጀምሮት ነበረ። እጅ በጣም አመድ መሰል አደለ ዱቄቱን በልቶት ነው። አንዳንድ ነቀዝ አለ እና በልቶ ቤ ነው አስቀምጨው ማለት ነው። እንግዲህ ላስፈጨው ና እንሻአላ ላህርሜና ጤና የስጠን ክረምተን እንድንበላው ማለት ነው። እና ላሳያቸው ብዬ ነው ብሎግ ማለት ነው። ዛሬ የተሰራውትን ሳልነግራችሁ ህሉና እንደዛ አስጥቸው ምናምን ቤት እያጸዳሁ ነበረ። ብሎግ እየሰራሁላችሁ ገጠመኝ ላሟ ማለት ነው፣ አታሰረችው ነበረ መታ እየበላች አስደነገጠች። ግና ቢያንስ ብሎግ እስከመጨረሻ ድረስ በቃ እስከምሳ ሰዓት ያለውን ሳልሰራላችሁ ቀረው ማለት በጣም አናደደች። እንደው በቃ ድፍት ብላ እየበላችብኝ አገኘዋት እህሉን ማለት ነው። በጣም ነው የበላችብኝ። ሆዷን ሳይማት አይቀርም ማለት ነው። ቅዘን ከአሁኑ ቅዘን ጀምሯታል። ከምሬ ነው እምላችሁ እና በጣም አናዳኛለኝ። ዛሬ ይላቸዋለይ፣ ብሎጌ እንግዲህ ከዚህ ጀምረ አለ ሄሌን ካሰጣሁኝ በኋላ ከዛም በኋላ እንግዲህ ወደ ገደለው እንግዲህ ቤት ማጽዳት አለ ያው እኔ ብዙ መቅረጽ አልወድም፣ ጊዜም ስለማይበቃኝ ቶሎ ቶሎ ጸዳ ጸዳ ማድረግ ስለም አንዳንድ ጊዜ ከፈለጉ ማታ ቢሆን ማለት ነው። ማታም ቢሆን ከነሸጠኝ በቃ ገባ ብዬ እቃ ቤት በቃ እንትኔን ቡፌን፣ ምናምን አጸዳለሁ ማለት ነው። ደስ እንዳለኝ ሰዓትና ቪዲዮ ለመቀረጽ ብዙ ጊዜ በቃ አልችልም ማለት ነው። ታቃላችሁ እና እንዳያችሁ ስጤፍ ይሄን ይመስላል በቀደም የሸመትኩት ነው። በቀደም በጣሳ በጣሳ የሸመትኩት ነው። እዚ ኩንታል የገዛሁትን ህጅ ቀርጥላችኋለሁ። ገዝቻለሁ። ነገ መች ጁምአ ሊሆን ይችላል የሚመጣው ማለት ነው። ለነገረው ኩንታል ገዝቻለሁ፣ ጤፍ ማለት ነው። ህጅ ቪዲዮ ምሰራላችሁ ይሆናል። ምን አይነት እንደሆነ ጤፍ የምነግራችኋለሁ እና እናነግራችኋለሁ። ወይም በቃ ከገበሬ ቃርሜ ለመግዛት ትንሽ አልቻልኩም ማለት ነው፣ ሙቀት አለ ምናምን እና አሁን ያለኝ ጣፈንታ በቃ እንትን ማለት ነው ያለብኝ ማለት ነው። ኩንታል መግዛት ስላለብኝ ያው ብሩን ከፍሌ እዛው ተቀምጧል ማለት ነው። ስም ተጽፎበት ምናምን፣ ኬሻው እዛው ተቀምጧል። ስለዚህ ግዛውትን ኩንታል ጤፍ አሳያችኋለሁ አባይቦቼ ይህም በጣም ቆንጆ ጤፍ ነው ማለት ነው። ትንሽ ቀይ ድብልቅልቅ ነው ማለት ነው። ቀይ ቅልቅል ነው እንደምታዩት። እህሉ ደግሞ እንደምታት በጣም ቆንጆዬ ነው። የሀገራችን እህል ነው ማለት ነው። እና የካሜራ ጥራት ብዙ ላይኖር ይችላል። ከዛም በኋላ እንግዲህ ወደ ጽዳት ተመለስኩኝ ማለት ነው። ጽዳት ጀመርኩኝ ቤቴ እንደምተብር ቁስቁስ እንዳለ ነው። ከዛም በኋላ ወደ ጽዳት ተመለስኩኝ። በቃ ሌላ ሰው የሚቀርጸኝ ስለሌለ ካሜራውን አቋርጬ ወደ ስራዬ ነው የምገባው ማለት ነው። አብራችሁኝ ቆዩ እና ማታ ነው ያጸዳሁት፣ ለነገሩ ቡፌን ማለት ነው። ማታ ነው ያጸዳሁት ያው በይመቼ ሰአት ነው ማጸዳው ማለት ነው። ልጅ ሳይኖረ ቢዚ ሆን ያለው እንደምታወት፣ በይመቼን ሰአት ነው ማጸዳው ማለት ነው። ሰአቱ አይመቃኝም። ለምን እንደሆነ አይገን እንጃ። እና እንደምታወት እቃ ቤቴ ከዛም በኋላ በቃ ጸዳ ጸዳ ፏፏፏ ለማድረግ ወሰንኩኝ ማለት ነው። በቃ ተከታታይ ብሎግ እንድሰራላችሁ እናንተ ማበረታቱኝ እንግዲህ እየጠረኩ ነው እንደምታዩት፣ እየጠራረኩ ነው ማለት ነው። ቆሻሻ ምናምን እያወጣጣሁ ነው። ዛሬ ቤቴን ፋፍሽ አደረኩ ማለት ነው። በሶስት ቀን ምናምን እንደዛ ጸዳለሁ ብዬ እላለሁ ማለት ነው። አይቆሽሽ ምን ይናሰይድ አይደለም ምናምን ብዬ አስባለሁ። ነገር ግን መልሶ ይቆሻ ማለት ነው። ቤቴ ልጅ ምናምን ሲመጣ የጎረቤት ላይ ከዛም በኋላ ይቆሽብኛል ማለት ነው። እና ሁሉን ነገር ቼክ አደርጋለሁ እንደዚህ የገዛቸውን ነገሮች ደግሞ አያለሁኝ ማለት ነው። ተበላሽቶ ይሆን ምናምን ብዬ ማለት ነው። ብቻ ምን ብዬ ልንገራችሁ፣ ከዚያ ወደ ጽዳት ገባሁኝ ፏፏፏ አረኳትና ጠራረኳት ማለት ነው። ቤቴን ያው ትንሽ ስለሆነ ጠባብ ስለሆ ስቆሽሽም ስትጸዳም ቶሎ ነው እላችኋለሁኝ። እና እንዳያችሁስ ነው። በሌላ ቀን ደግሞ እየተሻለ ብሎግ እንደምሰራ ተስፋ አደርጋለሁ። በሌላ ቪዲዮ እንገናኛለን። እናንተ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰላማችሁ ይብዛ። ሰላም አሌይኩም ረህመቱላ በረካቱ።